ስለዚህ እውነትም የአየር ብክለት ምንድን ነው? የአየር ብክለት የሚከሰተው ጎጂ ኬሚካሎች፣ ቅንጣቶች ወይም ጥቃቅን ፍጥረታት ከአየር ጋር ሲቀላቀሉ ከተፈጥሯዊ ሜካፕ ጋር በመቀላቀል ሲበላሹ ነው። አንዳንድ ብክለት ከተፈጥሮ ምንጮች እንደ አቧራ አውሎ ነፋስና ሰደድ እሳት አብዛኛውን የሚመጣው እኛ ሰዎች ከምንሰራቸው ነገሮች ማለትም እንደ መኪና መንዳት፣ አውሮፕላን በረራ፣ ፋብሪካዎችን ማካሄድ፣ የግንባታ ቦታዎችና ነገሮችን በዓለም ዙሪያ በማጓጓዝ ነው። ብዙውን ጊዜ የአየር ብክለትን እንደ ውጫዊ ጉዳይ እናስባለን። እውነታው ግን አብዛኛው የእኛ ተጋላጭነት የሚከናወነው በቤት ውስጥ ነው። እነዚህ የአየር ብክለቶች በተከፈቱ መስኮቶች፣ በሮች፣ የአየር ማስገቢያ ቀዳዳዎች እና የውሃ መስመሮች፣ ኤሌክትሪክ እና የመገናኛ ኬብሎች ወደ ህንፃው በሚገቡባቸው ትናንሽ ክፍት ቦታዎች እንኳን ሾልከው ሊገቡ ይችላሉ። በቤታችን ውስጥ ያሉት ቁሳቁሶች እንደ ቀለም፣ ወለል እና መከላከያ የአየር ጥራትንም ሊያባብሱ ይችላሉ። ከዚያም የጭስ ማውጫ ጭስ ከመሬት ሊወጣ የሚችል ሬዶን የሚባል ጎጂ የተፈጥሮ ጋዝ እና ከተበከለ ውሃና አፈር የሚመጡ ኬሚካሎች ወደ ቤቶ ሊገቡ ይችላሉ። ከዚህ በተጨማሪም ወደ ውስጥ ሲገቡ ሳያውቁት በጫማውና በልብሶ አቧራ እያመጡ ነው። ይህ ለምን አስፈላጊ ሆነ? ምክንያቱም የተበከለ አየር ጤንነታችንን ይጎዳል እና ህይወታችንን ይጎዳል። ከውጭም ሆነ ከውስጥ ለረጅም ጊዜ ንጹህ ያልሆኑ አየርን መተንፈስ ወይም ወደ ውስጥ ማስገባት ወደ አስም፣ የልብ ህመም፣ ስትሮክ፣ የአእምሮ ማጣት፣ የስኳር በሽታ እንዲሁም ካንሰር የመሳሰሉ ከባድ የጤና ችግሮች ሊያስከትሉ ይችላሉ። ለነፍሰ ጡር ሰዎች ከጊዜ በፊት ወሊድ ወይም ዝቅተኛ ክብደት ያለው ልጅ እንዲወለድ ሊያደርግ ይችላል። ከዚያም አልፎ የመኖር ዕድሜን እንኳን ከሁለት እስከ አምስት ዓመታት ሊቀንስ ይችላል። በአውሮፕላን ማረፊያ ሃይዌይ፣ ወይም ሌላ ከፍተኛ ብክለት ያለበት አካባቢ የሚኖሩ ከሆነ ስጋቶቹ የበለጠ ከፍ ያሉ ናቸው። መልካም ዜናው የትም ቢኖሩ ራስዎንና የሚወዷቸውን ሰዎች የሚጠብቁባቸው መንገዶች አሉ። በቤቶ ውስጥ ያለውን የአየር ጥራት ለማሻሻል ቀላልና ተግባራዊ የሆኑ ምክሮችንና ቪዲዮችን ለማግኘት በዩቲዩብ ቻናላችን ኬሲ ፐብሊክ ሄልት ላይ ያሉትን ሌሎች የአየር ጥራት ቪዲዮችን ይመልከቱ።